ምሥጢራትን መሳተፍ እፈልጋለሁ እንዲሁም አስባለሁ ነገር ግን ለዚያ ብቁ አይደለሁም አይገባኝም ጊዜውም ደግሞ አሁን አይደለም ስለምል አስቀድሜ ብዙ ነገሮችን መስመር ማስያዝ አለብኝ በማለት ወደ ኋላ እያልኩኝ አመታት አለፉኝ። ታዲያ በእንደዚህ አይነት ምክንያቶች ከሚስጥራት መራቂ ትክክል ነው? ካልሆነስ ምን ይመክሩኛል? የሚል እሺ። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። አበው ካህናት፣ ወንድሞች፣ ዲያቆናት፣ መምህራን፣ ምዕመናን ምዕመናት እንደምን አመሻችሁ። አሜን አምላካችን ስሙ የተመሰገነ ይሁን። የምስጢራት ተሳትፎ በሚል የክርስቲያናዊ ሕይወት ክፍል አንድ ትምህርት ተምረን ነበረ። ከሱ የወጣ ጥያቄ ነው ይህ ጥያቄ። በአጭሩ በተቻለ አቅም ለመመለስ እንዲረዳን ጥያቄው ውስጥ ያሉትን ሀሳቦችን ለመመልከት እንሞክር። የመጀመሪያው ያው ጠያቄው ፍላጎት እንዳለው ከጥያቄው ትረዳላችሁ አይደለ? ምስጢራትን መሳተፍ ይፈልጋል። ነገር ግን ደግሞ ምስጢራትን እንዳይሳተፍ ደግሞ እያደረገው ያለው አንደኛ ለምስጢራቱ የተገባው አይደለውም የሚል መንፈስ ወይም ደግሞ ሀሳብ ስላለው ነው። ከዛ በመቀጠል ደግሞ ለምስጢራቱ ደግሞ ብቁ እንደሆን ደግሞ ቅድሚያ ማድረግ አለብኝ ብዬ የማስባቸው ነገሮች አሉ የሚል ነው። ስለዚህ የቅደም ተከተል ጥያቄና ምስጢራቱን እንዴት አድርጌ ልፈጽም የሚል ጥያቄ ነው። ባጭሩ ማንኛውም ሰው ቤተ ክርስቲያን ውስጥ ለሚሳተፋቸው ምስጢራት ብቁ ሊሆን አይችልም። ወደ ምስጢራቱ ሰዎች አንድም እያደጉና ከፍ እያሉ እንዲመጡ የሚፈለግበት አላማ ብቁ ስለሆኑ ወይም ዝግጁ ሆነው ስላበቁም ጭምር አይደለም። የሚገርማችሁ የምስጢራት ሁሉ መክበብ የሆነው እና ማጠቃላይ የሆነው ቅዱስ ቁርባንን ክርስቲያኖች ለመቀበል ወደ ቤተ መቅደስ ሲገቡ እነሱ አውቀው የተናዘዙትን እግዚአብሔር መንፈስ ቅዱስ ደግሞ አውቆ ይቅር ያላቸውን አስበው የእግዚአብሔር ቸርነትን ተማምነው ወደዛ ምስጢር ይቀርባሉ እንጂ በዛ ምስጢር ለማለፍ የተቆመና በዛ ምስጢር ለመሳተፍ የተገኘ ሰው በሙሉ ያንን ምስጢር ለመሳተፍ ብቁ ነው ብሎ የታመነለት ሰው አይደለም። በአጠቃላይ ምስጢራተ ቤተክርስቲያን ሰውን ለማብቃት፣ ሰውን ወደ እግዚአብሔር ለማቅረብ፣ ሰውን ከእግዚአብሔር ጋር ያለውን ህብረት ለመጨመር የሚደረጉ ሱታፊያት ናቸው እንጂ ሰዎች ስለበቁ የሚፈጽሟቸው እንዳልሆኑ አንደኛ ማወቅ ያስፈልገናል ሁለተኛው ማንኛውም ሰው ፍላጎት አለው በእርግጠኝነት እዚህ ውስጥ ቅዱስ ቁርባን ከተቀበልን ምናልባት የተወሰኑ አመታት ያለፈን ሰዎች ልንሆን እንችላለን እና መቁረብ ትፈልጋለህ ተብሎ ቢጠየቅ ማንም ሰው መቼም አይበቃኛል አይልም የልጅነት ትዝታው ከዛ ባለፈም ደግሞ አሁን ላይ ያለው እግዚአብሔርን እያወቀበት ያለው ጣዕም ከእውቀት ባለፈ ህይወት እንዲሆንለት የሚመኝ ብዙ ሰው ነው ያለ። እንዳይሆንለት የሚያደርገው የመጀመሪያው ነገር ፍላጎት ማጣትና ማግኘቱ ሳይሆን ለምን ቅድሚያ መስጠት እንዳለበት ካለማወቅም ጭምር። ብዙ ሰው ምስጢራትን ለመሳተፍ ቅድሚያ ዝግጅት ማድረግ አለብኝ ብሎ የሚያምናቸው ነገሮች ውጫዊውን ነገሮች ነው እንጂ ውስጣዊውን ነገሮች አይደለም። ለዛ ነው ልብ ብላቸው አይታችሁም ከሆነ በቅዱስ ቁርባን ምሳሌ የምሰጣችሁ የሁላችንም የምንጋራው ችግር ነው በሚለው ስለሆነ ለዛ ምስጢር ሰዎች ለመብቃት ለንስሐው ከሚጨነቁት ባልተናነሰ ሌሎች ነገሮቻቸውም ዙሪያቸው ላይ መሟላት እንዳለባቸውም ጭምር በጣም ያሳስባቸዋል። እርግጥ ነው ምስጢራቱን ለመሳተፍ በውጭም በውስጥም ሰው ሊጠበቅበት የሚችሉትን ዝግጅቶች ማሟላት ግዴታው ይሆናል። ነገር ግን ዝግጅቶቹን እስካላሟላ እና ወይንም ደግሞ በጣም መሰረታዊ የሚባሉትን ነገሮች አሟልቶ ሌሎቹን ግን ማድረግ ከተሳ ነው ግን አይ፣ እነዛን ምስጢራት ልትሳተፍ አትችልም ተብሎ ሊሰናበት አይችልም። ምሳሌ አንድ ሰው ቅዱስ ቁርባን ለመቀበል ቢያስብ ለዛ ለሚሳተፍበት ምስጢር ክብር ሲል እርሱም ደግሞ ለዛ ምስጢር ሲበቃ በምን አይነት የንስሐ ሕይወት ታጥቦ እንደመጣ ለማጠየቅ በኋላም በፍጻሜው ደግሞ ልክ እንደ እግዚአብሔር መላእክት ከመንበሩ ዙሪያ ላይ ሆነው ተጋድሏቸውን የጨረሱትን የዮሐንስ ራእይ ምዕራፍ ስድስት ላይ ያሉትን ነጭ የለበሱትን ጻድቃን ምሳሌ በማድረግ ነጭ ልብስ አድርጎ ይመጣል። ቅዱስ ቁርባን ሊቀበል ሲል ልብሱ ባይኖረው ውስጥ ብላችሁ ብትጠይቁ ንጹህ የሆነውን ልብስ አድርጎ መምጣት እንዲችል ፍትሐ ነገሥት ያዘዋል። ልብሱ ስለሌለኝ ብሎ እንዲቀር ግን አይፈለግም። ወይም ደግሞ እንዲቀር ደግሞ ሂድ ወደ ኋላም ጭምር አይባልም። ዋነኛው ቅድመ መስፈርት ተደርጎ የሚቀመጥለት ለንስሐ አባቱ መናዘዝ ያለበትን ተናዞ መፈጸም ያለበትን ነገሮች በሙሉ ፈጽሞ ማገባደዱ። በዚህ ውስጥ ግን አብረን ማወቅ ያለብን ወይም ብናውቀው የሚረዳን ነገር ምንድን ነው? አንዳንዶቻችን ደግሞ እንደዚህ እያደረግን ነገር ግን የነፍስ አባቶቻችን ልቀበል ስንል ደግሞ አይቆይ ገና ነሽ የሚልም ደግሞ መልስ የሚሰማም ሰው አለ እና እንደዛ ሲባል አንደኛ ማወቅ ያለብን ነገር ገና ነሽ ተብሎ ሲነገር አይ በቀቻ አለው ማለቱ ላለመብቃታችንም ምልክት እንደሆነ ነው። ተረድታችኋል? አይ ገና ነስ ሲባል አይ ደርሻለሁ ካለ ያ ሰው እንዳልደረሰ ምልክት ነው ራሱ። አንደኛው ይሄ ነው ማወቅ ያለብን ነገር። ሁለተኛው ኃጢያቶቻችንን የነፍስ አባቶቻችን ልክ ሕክምና ቤት ሄዳችሁ ሲከታተሉ እንደነበሩ የምድር ሐኪሞች ብትመለከቷቸው የምድር ሐኪም ሜዲካል ሂስትሪያችሁን ያውቀዋል ከምን በሽታ ተነስታችሁ ወደዚህ ጤንነት እንደደረሳችሁ ከዚህ ካላችሁበት ጤንነት ደግሞ ወደኋላ ሊመልሳችሁ የሚችሉትን ደግሞ ነገሮችን ጥንቅቅ አድርጎ ያውቃል። የነፍስ አባቶቻችን አንዳንድ ጊዜ ላይ እኛ ማድረግ የሚጠበቅብንን አድርገን ከጨረስን በኋላ አይ ገና ናችሁ የሚባለው ለእኛ በውጫዊ አይናችን ማድረግ የቻልነውን አድርገን መፈጸም የቻልነውን በሙሉ ነገር ፈጽመን ከጨረስን በኋላ የኃጢአት ርዝራዡ ግን ላይታየን ይችላል። የነፃን ሊመስለን ይችላል። በነሱ አይኖች ሲከታተሉን ለነበሩት ግን ገና ሩቅ መንገድ እንደሚቀረንም ጭምር ሊያስቡ ይችላሉ። ስለዚህ በዛ ሁለተኛ ምክንያት አድርገውም ሊያዘገዩት ይችላሉ። በተለምዶ ግን በጣም የሚታወቀው በተለይ ወጣት ሆነው ለሚቀርቡ ሰዎች አበው ካህናት ማለት ነው፣ ከቅዱስ ምሥጢር ለመሳተፍ ጥያቄ ሲያቀርቡ አይ አጋር ሊሆንሽ የሚችል አጋር ሊሆንህ የሚችል ሰው ማምጣት አለብህም የሚባልም አለ አይደለም ይህ ደግሞ ምንድን ነው ጉዳዩን እና ህይወቱን መርጠው ሊኖሩበት ለቻሉ ሰዎች ለማጽናትና መስመር ለማስያዝም ጭምር እንጂ ያለዚህ ቅድመ ሁኔታ ወይም ሰው ካላመጣ ግን ወደዚህ ቅዱስ ምስጢር ልትሳተፍ አችልም ግን ሊባል አይችልም ያ ሰው ምክንያቱም ቅዱስ ቁርባን በጋራም እንደ ባለትዳር የሚፈጸም ምስጢር ነው። ከቅድመ ጋብቻ በፊት ደግሞ አንድ ሰው በተናጠልም የሚፈጽመው ቅዱስ ምስጢር ስለሆነ ማለት ነው። ይህን በዝርዝር የማነሳላችሁ ምክንያት ዋነኛው ምንድን ነው፣ ሰው ምስጢራት እንዳይሳተፍ ሊያደርገው የሚችለው ምክንያት የፍላጎት ማጣት፣ የዝግጅት ማነስ ብቻ አይደለም። አንዳንድ ነገሮች ከኛ በቃ ተዘጋጅተን ጨርሰናል ብለን እየተናገርን ነገር ግን ከውጭም ጭምር ደግሞ ሊመጣብን የሚችል እንደነዚህ አይነት መሰል ገጠመኞችም ጭምር ስላሉ ነው። ስለዚህ ምስጢራትን ለመፈጸም ፍላጎት ያለው ሰው ከፍላጎት ባለፈ የተዘጋጀም ጭምር አንድ ሰው ወደ ቅዱስ ምስጢር ቤተ ክርስቲያን እንዲቀርብ ታደረገዋለች። ያ ሰው ደግሞ ይህንን አልፎ ሲጠጋ ቀጣይ የሚመጣበት ችግር ደግሞ በምስጢራት ተሳትፎ ውስጥ ምንድን ነው ብቁ አይደለሁም የሚለው ቅድም ያነሳ ነው ሐሳብ ነው። እንዳልኳችሁ አጭሩ መልስ ማንም ለቅዱሳት ምስጢራቱ ብቁ አይደለም የሚል፣ ነገር ግን ብቁ አይደለም ተብሎ ደግሞ አንድ ሰው ወደ ውጭ እንዲሸሽና ወደ ውጭ ደግሞ እንዲሰናበትም ጭምር አይደረግም። ሊበቃ ስለተጠጋ ማለት ነው። በጣም ጥንቃቄ ማድረግ ያለብን ግን አንዳንድ አገላለጾቻችን አለመብቃታችንን ለማሳየት ስንል የምንጠቀማቸው አገላለጾች ግን ልክ አይደሉም። ለምሳሌ የምንላቸው ነገሮች አይ አቆሽሸዋለሁ፣ አይ አሳድፈዋለሁ፣ አይ ነው ራስ ይዘዋለሁ የምንላቸው አገላለጾች በነገራችን ላይ በጣም መታረም አለባቸው። አበው በምሳሌ ሲናገሩ ስለ ምስጢራት ንጽህናና የእኛ ክፋት ደግሞ ንጹህ የሆኑ ምሥጢራትን በፍጹም እንደማያሳድፉት ሲያስረዱ ምን ይላሉ? ከላይ ከሰማያት ያለች ፀሐይ በምታበራበት ጊዜ ላይ የምታበራው ንጹህ የሆነ ቦታ ላይም ጭምር ነው። በአንጻሩም ደግሞ ምን የሆነ ቦታ ቆሻሻ የሆነ ቦታም ላይ ጭምር ታበራለች። ንጹህ የሆነ ቦታ በማብራቷ ለፀሐይዋ የሚጨምር ንጽህና፣ ቆሻሻ የሆነ ቦታ በማብራቷ ለፀሐይዋ የሚጨምርላት የቆሻሻ ወይም የእድፍ ነገር ይኖር ይሆን? የፀሐዩ ንጽህና በሚያበራበት ቦታ ላይ የተወሰነ ነው? አይደለም። አይደለም። ፀሐዩ የማብራት ስራውን ይሰራል። የሚያበራበት ሰው ወይንም ደግሞ ሊያበራበት የተመረጠበት ቦታ ላይ ግን በፀሐዩ ብርሃን ወይ ንጽህናውን ወይም ደግሞ ከእግዚአብሔር ፊት መቅረቡን ሊያውቅ ይችላል። አለያ ደግሞ ከእግዚአብሔር ፊት እንዳይቀርብ ሊያደርግ የቻለውን ደግሞ እድፍን፣ ጉድፉን፣ ኃጢአቱን፣ በደሉን ሊያይ ይችላል። የእግዚአብሔር ብርሃን የእግዚአብሔር ንጽህና ሰውን እንዲህ ያደርገዋል እንጂ የሰው ንጽህና ማጣቱና ጉድፉ ግን ተመልሶ እግዚአብሔር የቀደሰውንና ያነጻውን ነገር ግን ያረክሳል አይባልም። እርግጥ ይህንን ግን ብለን እኛ የምንናገረው ምናልባት የኃጢአታችንን ጥንካሬ ብዛት በጣም ነውረኞች መሆናችንን ለማሳየት ነው። ነገር ግን ኃጢአተኛ ነኝ ማለት በቂ ነው ይህንን ለማስረዳት ወይም በደለኛ ነኝ ብሎ መናገር በቂ ነው እንጂ የማያድፈውን የማይቆሽሸውን የቤተ ክርስቲያን ምስጢራትን ግን እኛ ከኃጢአታችን ጋር በማነጻጸር ልናቆሸሸው እንችላለን ባንል የተመከረ ነው የመጨረሻው። በዚህ ውስጥ ከብዙ በጥቂቱ ማወቅ ያለብን ግን አንዳንዶቻችን እውነት ለመናገር ለቅዱሳት ምስጢራት ዝግጁ አይደለንም እያልን የምንናገረው ላለመዘጋጀት ስለፈለግንና ኃጢአትን ጣዕሙ ስላልወጣልንም ጭምር ስለተለመደ ውስጣችን እንዲሁ ዝም ብለን ለአፋችን አይኔ ብቁ አይደለውም የምንላለን እንጂ ውስጣችንን የራሳችንን ብንመረምረው ግን ወደ ምስጢራቱን ማንቀርበው ብቁ አይደለንም በሚል ሽፋን ውስጥ ያለ የኃጢአትን ጣዕም ላለመተው ያለ ናፍቆት ስላለብን እንጂ እግዚአብሔር አምላክ እውነት እንነጋገር ከተባለ ምስጢራቱን ለመካፈል ተሰልፈው ያሉትን ሰዎች ነውረኞች፣ በደለኞች፣ ኃጢአተኞች ናችሁና ሂዱ፣ ወግዱ ብሎ ያባረረበት ጊዜ አለን? የለም እኮ። እንዲያውም እንደ ባለመድኃኒት በሽተኞችን እንደ ንጽህናው እድፍ ያለባቸውን እንደ ቅድስናው ደግሞ ቅድስና የተጣባቸውን ሰዎችን የሚፈልገው እሱ። እኛ ግን እንዳልኳችሁ ኃጢአት ጣይሙ ስላልነቀለልን እንዲህ ብለን እንናገራለን እና እንዲህ አይነት ሀሳብ እንዲህ አይነት ውስጣችን የሚመላለስ ፈተና ያለብን ሰዎች ካልን ለምስጢራቱ ብቁ እንደማንሆን ወይም ብቁ ልንሆን እንደማንችል፣ ነገር ግን በመሳተፍ ሂደት ውስጥ ግን ወደ እግዚአብሔር ልናድግ እንደምንችል በማወቅ ከምንም በፊት ደግሞ ለዚህ ህይወት ቅድሚያ በመስጠት ባለፈው ስንማር ትዝ ይላችኋል፣ ነግሬያችሁ ነበረ ክርስቲያን በሙሉ ጊዜ ክርስቲያን ሆኖ የሚኖር ነው፣ በትርፍ ጊዜው ግን አለም ላይ ማድረግ የሚጠበቅበትን እያደረገ የሚኖር ነው መሆን ያለብን። ስለዚህ ለክርስቲያን ቅድሚያ የሚሰጠው የመጀመሪያው የህይወቱ መርህ መሆን መቻል ያለበት ምስጢራትን መሳተፍ ነው። በዚህ በፍጹም መደራደር ራሱ ያስፈልገን የምናስቀድስበትን ጸበል የምንጸበልበትን ቅዱሳት መካናትን ለመሳለም የምንሄድበትን ከምንም በላይ አስቀድሰን የምንቆርብበትን ቀን እንደ ማንኛውም እለት ቴንታቲቭ፣ ወይም ደግሞ ተለዋጭ የሆነ ቀንም ሊሆን ይችላል ብለን የምንገፋው አይደለም። ሌላው ነገር ሊገፋ ይችላል እንጂ ይሄ ነገር አይነካም። ምክንያቱም ይሄ የመሞትና የህይወት ጉዳይ ብቻ ስለሆነ ማለት ነው። እንዲህ አይነት በምስጢራት ህይወት ላይ ጥንካሬ ካለን ያን ጥንካሬያችንንም ጽናታችንንም ለእግዚአብሔር ካሳየ ነው እውነት ያለምንም ጥርጥር እግዚአብሔር አምላክ ያጸናናል። ይህንን ያዙልን። ሰው በምስጢራት ህይወት ውስጥ ለመጽናት ደግሞ ምን ያስፈልገዋል ብላችሁ የሚጠይቁ ከሆነ አራት ነገር ያስፈልገዋል። እስኪ ፈሪሃ እግዚአብሔር በሉ ነው ሰው በምስጢራት ህይወት ላይ ጸንቶ ለመኖር የሚፈልግ ከሆነ እግዚአብሔርን መፍራት ያስፈልገዋል። ምን ማለት ነው? እግዚአብሔርን መፍራት ማለት መብረቅ ልቆ ያጠፋኛል ማአት ልቆ ይቀስፈኛል ብሎ መሳቀቅ ሳይሆን ፍቅር ነውና እግዚአብሔር ይህ የማደርገው ድርጊት አይገባውም ብሎ ያንን የሚያደርገውን ቅድስና መምረጥ መቻል አለብን። እግዚአብሔርን መፍራት ማለት ይህ ነው። ተሳቀን የምንፈጽመው ህግ ሳይሆን ያለን ወደን የምንገዛለት አምላክ፣ ይህን ማወቅ ያለበት። ለመጽናት ሁለተኛው የሚያስፈልገው ነገር ደግሞ መተሳሰብ ነው። እስኪ መተሳሰብ በሉ። የምስጢራት ህይወት መተሳሰብ ይፈልጋል። ደካማው ብርቱን፣ የበረታው ይበልጥ የጸናውን እየተሳሰበ እርስ በርስ የምንደጋገፍበት ነው እንጂ ቤተ ክርስቲያን ድል አድራጊ የሆኑ ሰዎችን ብቻ ሰብስባ የወደቁትን ሰዎች የምታባረር አይደለችም። እኛንን የሚመስለን በነገራችን ላይ ቆራቢ የሆነ ሰው ተጋድሎን የጨረሰ ይመስል እንዲሁ ጅግሩን አጣጥፎ ይቀምጣል። እንጂ እንዲህ አይነት ምስጢራትን ለመሳተፍ የበቃ ሰው ሁለተኛው ኃላፊነቱ ማሰብ ነው፣ ያልበቁት እንዲበቁ መስራት ማለት ነው። ይሄን የሚያደርግ ሰው በነገራችን ላይ ይጸና። እንዴት ትሉ ከሆነ ማንም የቆመ ቢመስለው መጽሐፍ የሚለው እንዳያወድቅ ምን ያርግም? ለሰው የምታስቡት እናንተ የቆማችሁ መስሏችሁ ዛሬ ብትገኙ ነገ ያዳልጣችሁ የሚያነሳችሁን እጅ ነው እየሰራችሁ ያላችሁ። መተሳሰብ ለመጽናት ግዴታ ያስፈልጋል። ሶስተኛው ደግሞ ንጽህና ነው። እስኪ ንጽህና በሉ። ሰው የሚጸናው በምስጢራት ተሳትፎ ህይወት ውስጥ ቋሚ ሆኖ እንዲዘልቅ የሚያደርገው ደግሞ ንጽህና ነው። ንጽህና ማለት ደግሞ አንደኛው የስጋ ነው። ሁለተኛው ግን የነፍስ የነፍሱን የነፍሱ ንጽህና በንስሃ መመላለስ መቻል አለብን። መቼ ይውቅረብ እግዚአብሔር የወቀው እስከሚቆርብ ድረስ ግን ቢያንስ እንኳን በንስሃ ህይወት ግን ክርስቲያን መመላለስ አለብን። ያቺን የተመላለሰባትን ዕለትና ሰዓት አስቦ እግዚአብሔር አምላክ ለሚበቃበትና ደስ ለሚያሰኘው ምስጢር እንዲያደርሰው። አራተኛው ሰው ለመጽናት የሚያስፈልገው በምስጢራት ህይወት ውስጥ ደግሞ ትህትና ነው። እስኪ ትህትና በሉ ትህትና ነው። ሰው ያለ ትህትና ወደ ምስጢራት ማደግ አይችልም፣ አድጎም ደግሞ አይጸናም። ትህትና ከሌሉ ብዙዎች አይታችኋል። እግዚአብሔር በምስጢራት ህይወት ውስጥ እንድንሳተፍ ያሳየነውን ትህትና ህይወት ስናገኘው እናጠዋለን፣ ትዕቢተኞች እንሆናለን፣ የማይወሰድ ስለሚመስልን ማለት ነው ሰው ባገኘው ጸጋ ላይ ጸንቶ የሚኖረው ጸንቶም ደግሞ እግዚአብሔርን በምስጢራት ተሳትፎ ህይወት ውስጥ እያስደሰተው የሚቀጥለው ትህትናና ትህትና ሲኖረው ብቻ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ የምስጢራት ሁሉ ዘውድ የሆነውን ቅዱስ ቁርባንን ሲሰጠን ታስታውሱ ከሆነ በዛቹ ምሽት ላይ የሐዋርያቱን እግር ዝቅ ብሎ ምን ሲያደርግ አይተነው? ሲያጥብ አይተነው። ለትልቁ ለቅዱስ ቁርባን ያበቃቸው አባቶቻችን ሐዋርያት የጌታ ዝቅ ብሎ እግር ባጠበበት ዕለት ላይ እነሱ እግራቸውን ሰጥተው መታጠባቸውን ታስታውሳላችሁ። ታዲያ ጌታ ምንድን ያላቸው? ዮሐንስ ወንጌል ምዕራፍ 13 ላይ እንዲሁ ከእኔ እንዳያችሁ ሁሉ እናንተም ይህን አድርጉ፣ እርስ በርሳችሁ ተዋደዱ ካለ በኋላ ከነዚህ ከታናናሾቻችሁ መካከል ዝቅ ብላችሁ የምታደርጉት ነገር በሙሉ ዋጋ እንዳለው ሲናገር እንዲያል ማንም ከእናንተ መካከል ታላቅ ሊሆን የሚወድ ቢኖር ራሱን ዝቅ ያርጋል። ጸንቶ መቆየት ታላቅነት ነው አይደል ከምስጢራት ህይወት ሳይናወጹ ረጅም ዓመት መኖር ታላቅነት አይደለም። ይህንን ዓመት ያክል ገሌ እየቆረበ ነው የኖረው፣ እየቆረበች ነው የኖረችው ሲባል በጣም ይደንቃል አይደል? ያጸናቸው ግን ቤተ መቅደስ ዕለት ዕለት መገኘታቸው ብቻ ሳይሆን የምን ህይወት ስላላቸው ነው? የትህትና ህይወት ስላላቸው ነው። ዛሬ ቢቀበሉትም ስጋና ደሙን ነገ ለመቀበልም ሲመጡ አይገባኝም ነው የሚሉት እንጂ፣ ትናንትና የተቀበሉትን ያንን ምስጢራት ህይወት ዛሬም ሲያገኙት ትናንት ካገኘሁት ዛሬ ምን የሚለወጥ ነገር አለ ብለው እንዳያስቡ ክርስቲያኖች ይመከራል ማለት ነው።